ለግጭትና ለቁርሾ ምክንያት የሚሆኑ ግልጥልጥ ተደርገው በግልጽ በመነጋገር መፍትሄ ያላገኙ ያደሩ ግፍና በደሎች ካሉ ለመመርመር በሰዎች ላይ የደረሱ ጉልህ የሰብአዊ መብት ጥሰቶችም አሉ ከተባለ ተለይተው በእርቅ በካሳና ተጠያቂነትንም ጭምር በማረጋገጥ ለአንዴና ለመጨረሻ ጊዜ ለግጭት ምክንያት የሆኑ ያለፉ ችግሮችን ይፈታሉ ተብለው ከተጀመሩ የሰላም ግንባታ ስራዎች መካከል የሽግግር ፍትህ አንዱ መሆኑ ይታወቃል። ፖሊሲው ከጸደቀም አመት ከሁለት ወራትን አስቆጥሯል። ከ1985 ዓ.ም ወዲህ የተፈጸሙ ጉልህ የሰብአዊ መብት ጥሰቶች ተለይተው ተጠያቂነት የሚረጋገጥበትን፣ እውነትን በማውጣት እርቅ የሚሰፍንበትን፣ ተበዳይ የሚካስበትን፣ አጥፊ ደግሞ በህግ የሚጠየቅበትን አምስት አንኳር አምዶችን የያዘው የሽግግር ፍትህ ፖሊሲን ስራ ላይ ለመዋልም ሶስት የተለያዩ ተቋማትን ማቋቋም የህግ ማቀፎችንም ማሰናዳት ያስፈልጋል ተብሏል። ታዲያ ባለፈው አንድ ዓመት ውስጥ ምን ተሰራ? የተጀመረው የሽግግር ፍትህ ሂደትስ የት ደረሰ ስንል ጠይቀናል። ፖሊሲው ሲሰናዳም ሆነ ፖሊሲውን ለማስፈጸም የሚያስፈልጉ የህግ ማዕቀፎችን በማዘጋጀት በኩል ከፍትህ ሚኒስቴር ጋር አብረው እየሰሩ ካሉ የህግ ባለሙያዎች ቡድን መካከል ዶክተር ማርሸት ታደሰን ጠይቀናቸዋል። በቅድሚያ ያቀረብንላቸው ጥያቄ የሽግግር ፍትህ ሂደቱን የሚያስፈጽሙ ልዩ አቃቢ ህግ፣ ልዩ ችሎትና እውነት አፈላላጊ ኮሚሽን የተሰኙ ተቋማት እንደሚቋቋሙ ይጠበቅ ነበር። ታዲያ የተሰናዳ የህግ ማዕቀፍም ሆነ የተቋቋመ ተቋም አላየንም እና ሂደቱ ለምን ዘገየ የሚል ጥያቄ አንስተንላቸዋል። ዘጌታ ለሚለው እውነት ለመናገር ብዙ አንኳር አንገብጋቢ ስራዎች ያስፈልጋሉ። ሀገሩ ያለበትም አውድ አለ ይሄ ስራ የሚፈልገውን ከፍተኛ ባለሙያና ውስብስብነቱ እንዲዘገይም አስተዋጽኦ አድርጓል የሚል እምነት አለን። ውስን መዘግየቶች አሉ፣ ግን ደግሞ ለመልካም ነው የሚል ምክንያቱም እንደዚህ አይነት ሂደቶች አርቃቂ ቡድን ውስጥም ያሉት ስለ ጉዳዩ ያላቸው አረዳድ፣ ግንዛቤ አንዳንድ ልዩነቶችም ይኖራሉ ተብሎ ይገመታል ከእውቀትም ከልምድም አንጻርና እነዚህንም ለማሻሻል የተሻለ ሰነድም ለማዘጋጀት የተለያዩ ሀገር ተሞክሮዎችንም ለማየት ሁለተኛ ደግሞ የኛ በአንዴ አምስት አዋጅ፣ አንዳንዶቹ ሀገሮች እውነት ማፈላለግ ላይ ወይ ወንጀል ተጠያቂነት ላይ መጀመሪያ አትኩረው ቀስ በቀስ ነው ወደ ሌላ የሄዱት እና እኛ አምቢሽየስ በትልቁ የጀመርን ይመስለኛል። መቶ ሜትር ሊሆን አይችልም፣ ግን ደግሞ በጣም አላግባብ ማራቶንም ስናደረገው ከጉዳቱም ከበደሉም ከህዝብ መሰላተትም አንጻር ልክ ላይሆን ይችላል የሚል እምነት አለኝ። ይህም ሆኖ ካለፈው ጥር ወር ወዲህ የህግ ባለሙያዎች ቡድን ከፍትህ ሚኒስቴር ጋር በመሆን የተቋማት ማቋቋሚያ አዋጆችንና ተጠያቂነትን ለማረጋገጥ የሚያስችሉ አምስት የህግ ማዕቀፎችን በማርቀቅ ስራ ላይ ተጠምዶ ቆይተዋል ይላሉ ዶክተር ማርሸት። ረቂቆቹም አልቀው ለግብአት ማሰባሰብ ዝግጁ ሆነዋል ብለውናል። የመጀመሪያው የህግ ማዕቀፍ ልዩ አቃቤ ህግ ጽህፈት ቤትን የሚያቋቁም ነው። ይሄ የወንጀል ተጠያቂነትን በሚመለከት የምርመራ የክስና ተያያዥ ጉዳዮችን የሚያከናውን በፖሊሲው አዲስ ልዩ አቃቤ ህግ ተቋም ይቋቋም ተብሎ ፖሊሲ አቅጣጫ የተሰጠበትን የሚመለከት ነው። ሁለተኛው የህግ ማዕቀፍ የልዩ ችሎትን በከፍተኛ ፍርድ ቤት በፌዴራል ከፍተኛ እና ጠቅላይ ፍርድ ቤት ውስጥ መቋቋም አለበት ተብሎ በፖሊሲ አቅጣጫ የተሰጠበትን የሚያቋቁም የህግ ማዕቀፍ የሚመለከት አዋጅ ነው። ሁለተኛው ሶስተኛው የእውነትና ማህበረሰባዊ ትስስር ተብሎ አሁን በረቂቅ ህግ ውስጥ የተቀመጠው እውነት ማፈላለግን፣ ማካካሻ መተግበርን፣ ምህረትን የሚመለከቱ ጉዳዮችን የሚሰራ ኮሚሽንን የሚመለከት ማቋቋሚያ ህግ ነው ማለት ነው። ሶስተኛው ህግ አራተኛው ህግ

ተቋማት ማሻሻል ማጥራትን ስራ የሚሰራ ኮሚሽንን የሚመለከት ይህም በፖሊሲው አቅጣጫ የተሰጠው ነው። የመጨረሻውና አምስተኛው የህግ ማዕቀፍ ደግሞ ጉልህ የሰብአዊ መብት ጥሰት ፈጽመዋል የተባሉ አካላትን በወንጀል ለመጠየቅ የሚያስችለው ረቂቅ ህግ ነው ብለውናል ዶክተር ማርሸት። ጉልህ የሰብአዊ መብት ጥሰቶች በኢትዮጵያ ህጎች በበቂ ሁኔታ የተካተቱ ባለመሆናቸውም የሽግግር ፍትሁን እውን ለማድረግ አዲስ የህግ ማዕቀፍ ማሰናዳትም አስገድዶናል ብለውናል። በተለይም በሰብአዊነት ላይ የሚፈጸሙ ወንጀሎች ክራይምስ አገንስት ሁማኒቲ የሚባል ወንጀልን የሚመለከት በቂ የህግ ማዕቀፍ የለንም። ያኔ በደርግ ባለስልጣናት ላይ የሚደረጉ ክሶችም፣ ከዛ ወዲህ የተደረጉ አንዳንድ ክሶችም ላይ ከፍተኛ የህግ ክፍተት ሆኖ የወጣው ብዙዎችን ለዘር ማጥፋት ለመክሰስም የገፋፋን እንደ ሀገር የሚመስለኝ በሰብአዊነት ላይ የሚፈጸም ወንጀል ክራይምስ አገንስት ሁማኒቲ የሚባለው በህግ ማዕቀፋችን አለመኖሩ ሰዎችን አስገድዶ መሰወር ኢንፎርስድ ዲስአፒራንስ የሚባለው፣ ሰዎችን ከመደበኛ መኖሪያቸው ቦታቸው አላግባብ ማፈናቀል ኢንተርናል ዲስፕሌስመንት ኦፍ ዲፖርቴሽን የሚባለው፣ እነዚህ አይነት ወንጀሎች የህግ ማዕቀፋችን ውስጥ ስለሌሉ እነዚህንም ማካተት ያስፈልጋል ብሎ ፖሊሲውም በጠቅላላ አገላለጽ ፖሊሲ አቅጣጫ አስቀምጠዋል። ስለዚህ የአምስተኛው ህግ ይሄንን የወንጀሎች በኢትዮጵያ ህግ ውስጥ አግባቡ ለማካተት የሚረዳ አዋጅ ነው የሚሆነው ማለት ነው። የልዩ ችሎት ማቋቋሚያ አዋጅ ደግሞ በሁለት ተቋማት ትብብር እንደሚሰናዳ ነግረውናል። የመጨረሻው የልዩ ችሎት ማቋቋሚ አዋጅ ነው። ይሄ በጠቅላይ ፍርድ ቤት እና በፍትህ ሚኒስተር ትብብር የሚረቅ አዋጅ ነው። ጠቅላይ ፍርድ ቤት ያው ፍርድ ቤቶችን የሚመለከት አዋጅ በፍርድ ቤቶች አካሄድ ለስራ አስፈጻሚ አካል ሳይቀርብ በፍርድ ቤት አሰራር መሰረት ለህጋ የሚቀር የሚቀርብ ሂደት ስላለ በዛ መሰረት በጋራ የረጠቀ ነው የልዩ ችሎት ማቋቋሚያ አዋጁ ማለት ነው። እነዚህ ህጎች ያው አንዳንድ የሚቀራቸው የአክትወት እና ሌሎች ስራዎች ስላሉ ገና ለሰፊው ህዝብ ሼር አልተደረጉም፣ በተለያዩ አማራጮች አፕሎድ አልተደረጉም። ይደረጋሉ የሚል ሳቤና አንደርስታንዲንግ ነው ያለውን እነዛ ስራዎች ሲያልፉ ዋናው ሀሳቡ ህጎቹ በታሰበው በተፈለገው መንገድ መረቀቃቸውን ያሉ ክፍተቶችና አንዳንዱ ስነቶችም ካሉ በግብአት ማሰባሰብ ሂደቱ ክፍተቱን ለመፍታት ይረዳል ማለት ነው፣ የሚታሰበው ግብአት ማሰባሰብ። የሽግግር ፍትህን በፖሊሲው መሰረት ተግባራዊ ለማድረግ ያግዛሉ ተብለው የተሰናዱት የህግ ረቂቆች በቅርቡ ለህዝብ ይፋ ተደርገው የግብአት ማሰባሰብ ስራ ይከወናል ተብሎ ይጠበቃል።